ዛሬ እጅግ በጣም የሚያስቀው እንደ ሉሊት ህልም ያያችሁ ካላችሁ እንደዚህ የምትፈልጉት ነገር በህልም ሲያሳያችሁ ያስባችሁታል። ህልም ይላቸዋል። አይ ሉሊት። ሌላ ደግሞ ካሌብ፣ ጉራ ብቻ ብዬ ነበረ ሰሞኑ። እውነትም ጉራ ብቻ ነ ሰሞኑ። ስትጎርድ ቤት ድረስ ሄደ። የአባትን ገዳይን ቂምን ለመበቀል ሄደህ ነበር፣ ግን እንዳልኮም ጉራ ብቻ ሆነ ቀረ። ድንቁ ሳይመጣን መጣን በፊት ማድረግ ትችል ነበረ። ነገር ግን አልቻልክም፣ ዝም ብለህ እየተጎረድክ ያው፣ ድንቁ መጣበህ ማለት ነው። እንግዲህ ድንቁም የአልማዝን ነገር ለማስፈጸም ያው ቤቱ እንዲመጣ ተፈቅዶለታል። እሱም ደግሞ ምኞቱን ልዕልቲ ለማግባት ነበረ። አልማዝ ምን ብትልን፣ ጥሩ ነው በአቋራጭ በቃ። እኔ ያለሁ እኔ ለምን እኔ እንደታገ ባለ አላመነም፣ ማመን አቃተው አይደለም፣ እሱ ራሱ ማመን አቅቶኛል። እና ከሌልቲ ሆነ እኔ ና አግባ ብለዋለች። ሌልቲ ደግሞ እዛ ቤት ሊመጣም አትፈልግም፣ ምክንያቱም ባለፈውም እንዳያችሁት እንት ለማለት ሞክሮ ነበረ። ነገር ግን በነገራችን ላይ ይሄ ድራማ እጅግ በጣም የሆነ ተዘላዘለ የሆነ ጡልጡል ያለ ነገር ነው። የሆነ ወንጀለኛ መጋለጥ አለባት በዚህ መስመር ብትሄዱ፣ እንደገና ደግሞ ሎሌተን ሌላ ወጥመድ ውስጥ ለመክተት እየተደራጃችሁ ነው አልማዝ እና ነበረ ዱንቁ እውነትን ዶንቁ ዶንቆሮ ማለት ነው። ነገር ግን አሁን ከአሁን ከአጠገቧ ያለው መነበር ያሬድ ነው ያሬድ እሱም ደግሞ የአባቱ ገዳይ የፈለጋ መቶ እንደው ዝም ብሎ መንገድ መንገድ እየሄደ መሸበት ወይስ ረፈደበት ነው የሚባለው? ቀጥ ብሎ ወደ ቤት መሄድ ትቶ እዛ ቤት ለምንድነው ማትሄደው? ዘ ቀጥሎ አልማዝ ታገኛት ነበረ። በአሁኑ ሰዓት ስራ ሌላ ሆኗል። የመጣው ግን የአባት ገዳይ ፍለጋ ነው። ምን ሆነ ነው አቶ ያሬድ ማለት ነው። እንግዲህ መንገድ ላይ ያን ድንቁ ከዚህ በኋላ ሉሌትን በግድም ሆነ በውድ አግተናንትም ሆነ ምንም አድርገን ውክልና መስጠት እናስፈርማለን ማለት ነው፣ እናስፈርማታለን። አልማዝ ደግሞ ምንም በአሁኑ ሰዓት አትደነብርም። ልቧ ምን እንዳደነደነው አላቅም። አትፈራኝም። እሺ አትልም። ለምን እንደሆነ አላቅም። ይሄን መንገድ በፍጹም አይሆንም አለች እና፣ ምንድን ነው የሚሆነው አለች። እስር ቤት አግብቶ እሷን መከርቻም በቀንዛ እንድትበሰብስ ነው እሱ ደግሞ። እስር ቤት ከገባች ይግባኝ ከጠየቀች ነገራቶቹ ሁሉም በአንቺ ነው የሚሆነው እና፣ ይሄ ደግሞ ጭራሽ አንቺ ጥሩ አደለም ይሄ ነገር። እና ምን ይሁን? አይ የሆነ በማስፈራረትም፣ በግድም፣ በግድም፣ በግድም በውድም አግተናት እምቢውን ወጣት ነች እስር ቤት መግባት ስለማትፈልግ በዛ በዛ መንገድ አያሳምነን ይሄ መንገድ ይሻላል፣ አለ ጋሽ ድንቁ ማለት ነው። አልማዝ ደግሞ እምቢ ብላለች። ያው እምቢ ያለችው ምክንያት ልጅቷ እሺ አትልም ነው። በጠቅሉ ማለት የልቧን ከያሬድ ጋር አይደል የምትብለው አሁ ያሬድ እንደምታዩት ነው። እሱ የእኔ ታይልኝ ብሎ ጋሽ ድንቁ መንገድ እየሄደ ሉሊትና ሰው ግጥም ለማስረዳት ሞከረ። ይህነ ቤቱ አውቀዋለሁ ያንቺ ነው ነገር ግን ምናምን ምናምን ሲል ልጅ ደግሞ በቃ ማለች። ሉሊት በአስረንደኛው ሲያድቦን ነቃት አለች። ግን እርግጠኛ ነኝ ያሬድ ባይመጣ ኖሮ የሆነ ነገር ተለው ነበረ። እና ውክልና ሰጭ ያለሽ ከዛ ከግድያው ነጻ ትሆኛለሽ፣ የሐሴትን ግድያ በአንቺ እንትን ነው ያለው መረጃው፣ ከዛ በኋላ ተረሽዋለሽ ሲላት፣ ምን አላት? የሀሴት ግድያ በድጋጋሚ እኔ አይደለሁም ብዬ አስረድቼ ያለውን ከዚህ በኋላ ምንም የሚድበስበስ ነገር የለም። ነፃ ይወጣል። እኔ ሁሌም ነፃ ሰው ነኝ። በዚህ አልሸማቀቅም። የፈለግከው ነገር ታደርግ። የምን ድርድር ነው? ምናምን ብሎ ያው ጎበዝ እየተከራከረች ደግሞ ያሬድ መጣ። ያሬድ ደግሞ ይህን ሰውዬው ያቀው የሚሆን አላቅም። ያሬድ እኮ ላያቀው ይችላል ግን ሰውየው የሚያውቀው ይመስለኛል። ስለዚህ ያው እሱ ማስፈራራው ልጁ ግን እንደው ለምን ያስሽው ማነሽ የሉሊት ማለት ነው። አንድ ሁለቴ ቢለው ጥሩ ነበር። እኔም ው ፈልጌ ነበር እንደዛ ላይ ያደርገው ማለት ነው። ነገር ግን ለምን እንደ ያስሽው ወይም ደግሞ እንደ ተከላከልሽው ባላቅም ማለት ነው። አሁን ቤቱ የሚገዛ ሰው ተገኝተዋል። ማን? የሉሊት ቤት። እንዴት ነው የሚሸጠው? ምናልባት አልማዝ በሌለችበት አንድ ቀን ቤቱ አሳይቶ ምን ብሎ ወይም ደግሞ እንደዛ ካደረገች እንጂ ይሄ ድንቁር እስከዛ እዛ ቤት ወይም ደግሞ ከሷ ጋር እስካለ ድረስ ምንም የሚሆን አይመስለኝም። ለልቲም ደግሞ ሊሸጥ አልፈለገችም። አያቸው በቃ ትንሽ ያው ይሄ የእናትነት ነገር አዳደል አትወዳትም። ስራዋን አትወድም። ሉሊት መባረሯ በጣም ተከፍታለች። በጥቅሉ ስራዋን ስለማትወደው ግን እናት ደግሞ እናት ነች አደል? እናቷ ደግሞ ትልት ትላት ፈልግም እና ሉሊት አስቢበት እኮ በደንብ አስቢበት ምናምን ምናምን ነች አስቤበት አለሁ። ከዚ የተሻለ ምንም አማራጭ የለም። ቤቱም ገዛ ሰው ተገኝተዋል ስትላል በቃ እኔ ካሌብ እንዲገድላት ምናምን እንዳስፈራራት ብቻ ምንም ይሁን ምን ወደ እናት ሆና ዘንብላለች ማለት ነው። እናት የሳደለች አለች። ደግሞ ሉሊት ደግሞ ምስኪን ካሌብ ደግሞ ይሄን ደረሰ ሲባል ደግሞ እሷን አላመነች እንትን ብላ ነበር መጀመሪያ። ግን ከኋላ ጉዳት ያደረሰበት እንዴት እንደዚህ ሊያደርግ ይችላል አለች። እኔ ግን የጠበቁት እንደዛ አለንም፣ እንኳንም እንዳው አስወገዳት፣ እንዲህ እንኳንም አስወገዳት፣ እንደዛ የምትል ነው መሰለኝ። እሷ ግን እንደዛ አይደለም ያለችው እና እንዳልጎዳት በቃ እንደዚህ ተጎዳት እንዲ ምናምን ምናምን ምና አይነት ማለት እኔ ቢሆን ለምን አልደፋትምል ነበር እሷ ግን አላለችም እንደዛ። በመጨረሻም ኤልሳ ደግሞ ኤልሳ ደግሞ ምን ይሻለ ይሻለ ኤልሳ ደግሞ ሉሊትን ጠላፋቻት። በምን እሷ ካሬድ ጋ ያሬድና ሉሊት በጣም ቤስት እንደሆኑ፣ እሷ ከሌለች ቤቱ ይጨንቀዋል። ስለዚህ አሁን የሁለታችንም የጥቅም ሲባል አለች የጥቅም ሲባል መደራደር አለብን። በምን ካሌብ ከኔ እንዲሆን ማድረግ

በቃ ስብር ነው ያለችው። ደነገጠች ማለት ነው። ያች ያው ደግሞ ሞራ ሆናል። እኔ ደግሞ በጣም ጥሎብኝ አልሆነት እንደምናገር በር ላይ ልጥፍ ብሎ የሚያዳምጥ ሰው ወሬ አልወድም። ጥሎብኝ ጥሎብኝ። እሷ ግን እንደዛ አደረገች። አሁን ዙራ ገደል ነው የሆነባት፣ ኤልሳ ማለት ነው። ከካሌ በማቱ በቃ ከሱ ጋር የምትሆን ሰው ነው የምትፈልገው፣ ወይም ደግሞ ከእሷ ጋር እንዲያደርገው በቃ የሆነ ሜሽን የሚያደርጋት ሰው የምትፈልገው። ሉሊት ደግሞ ጎበስ ነቅታለች ማለት ነው። ስለዚህ ምን ይሻለሽ ያለ ሁለቱ እያጋጨሽ እየዋልሽ ና መቼም ላች ሊሆነ አይችልም ማለት ነው። ያ ደግሞ ምስኪን ሁሌ መጠፍጠፍ የሚፈልግ ሰው ያው ያምናል ማለት ነው። አመነ እኮ አይገርባችሁ፣ አመነ ቀለላ፣ አመነ ብቻ። ይገርማል፣ ይገርማል። ግን ቤቱ የማይሆን ከዚህ በኋላ ሉሊት ታሸንፋለች ወይ ማን ያሸንፋል የሚለውን አብረን የምናይ ይሆናል። እርግጠኛ ነኝ፣ ቤቱ የሉሊት ነው የሚሆነው። የሉሊትና የንትና ነው የሁለቱ የሚሆነው። ስለዚህ የዛሬው ይሄን ይመስላል። ሰላማችሁ ይብዛ። ባይ ባይ